የሰው ልጆች የፈጣሪን መፍጠሪያ ለማግኘት ተነሱ። ከብዙ ልፋት በኋላም ፍጥረታት ሁሉ የተፈጠሩበትን የፈጣሪ መፍጠሪያ የሆነውን ፓርቲክል አገኙት። ይሄ ሁሉም ነገር ከምን እንደተፈጠረ ያወቅንበት አዲስ ግኝትም ሳይንቲስቶችን ያስደነገጠና እናውቋለን ብለን እናስባቸው የነበሩትን ነገሮች በሙሉ እንደ አዲስ እንድንመረምር ያስገድደን ድንቅ ግኝት ሆኖ ተመዘገበ። ይህም ግኝት በፊዚክስ የኖቤል ሽልማትን ያስገኘ ድንቅ ስኬት ሲሆን ስሙም ሂግስ ቦሶን ዘ ጋድ ፓርቲክል ወይም የፈጣሪ መፍጠሪያ የሚል ስያሜን ተሰጠው። ስለዚህ የፈጣሪ ፓርቲክል አስደማሚ ግኝት ላውራችሁና፣ ምን እንደሆነ ይህን ለማግኘት ምን ያህል እርቀት እንደተኬደና እውነት እኛ ቁሳ ካልነን ወይስ መንፈሳዊ ፍጥረታት ብለን እንድንጠይቅ ያስገደደ ታምረኛ ግኝት ነው። ፎሎ ሳታደርጉ የምትከታተሉ ሰዎች ፎሎ ብታደርጉ ይበረታታል። ይህ 2012 ላይ የተገኘውእና ይፋ የተደረገው አስደናቂ ግኝትን ለማግኘት ረጅምና ከባድ ፕሮሰስ፣ ዋናው አላማው ከሁሉም ፍጥረታት ጀርባ መፈጠሪያቸው ፓርቲክላቸው ምን እንደሆነና የመፈጠሪያ ፓርቲክሎች መጀመሪያ ሁሉ ምን እንደሆነ የመለሰልን ድንቅ ፕሮሰስ ነበረ። ሁላችንም እንደምና የምናውቀው ሁሉም ነገር ቁሳ አካል የሆነ ነገር በሙሉ ከአተም እንደተፈጠረ ነው ሳይንስ የሚነግረን። የሳይንስ ግኝታችንም የሚያውቀው እዛ ድረስ ነበረ። ይሄ አተም የምንለው ጥንጥ ፓርቲክል ደግሞ በውስጡ እንደ ፕሮቶን፣ ኤሌክትሮን እና ኒውትሮን የተባሉ ጥቃቅን ፓርቲክሎችን የያዘ ሲሆን ጥያቄ የነበረው እነዚህ ፓርቲክሎች ከምንድነው የተፈጠሩት የሚለውን ጥያቄ ለመመለስ የተካሄደ ረጅም ፕሮሰስ ነበረ። ይህንንም ለማወቅ እነዚህን ጥቃቅን ፓርቲክሎች ለሁለት መሰንጠቅ ይገባ ነበረ። ለሁለት ከፍሎ ውስጣቸው ያለውን ነገር ማወቅ ግዴታ ስለሆነ፣ ለዚህም ላርጅ ሃይድሮሊክ ኮላ ኮላይደር የሚባል ትልቅ ላብራቶሪ መገንባት ያስፈልግ ነበረ። ይህንንም ለማድረግ ከመቶ በላይ የሚገኙ ሀገራት ውስጥ ያሉ ዩኒቨርሲቲዎች ያሏቸውን ሳይንቲስቶች በሙሉ አዋተው ከ10 ሺህ በላይ ሳይንቲስቶች የተካተቱበት እንዲሁም ከ1998 ዓ ም ጀምሮ ወደ 30 ዓመት የሚጠጋም ፕሮሰስ የወሰድ በገንዘብ ደረጃም ከአምስት ቢሊዮን ዶላር በላይ የፈሰሰበትን ትልቅ የኤክስፐሪመንት ላብራቶሪ መገንባት ይገባ ነበር። ይሄ ላብራቶሪ ተራ ላብራቶሪ አይደለም። በፈረንሳይና ስዊዘርላንድ ቦርደር ላይ የተገነባ ሲሆን ይህንንም ለመገንባት ከመሬት እስር መቶ ሜትር ጥልቀትን ወርደው ገብተው 27 ኪሎ ሜትር ርዝመትን ያለው ክብ ዋሻን መገንባት ነበረባቸው። እዚህ ዋሻ ውስጥ የተቀመጠ ፍጹም የተራቀቀ ትቦ አለ። ይሄ ትቦ ውስጡ በጣም ጠባብ የሆኑ ሌሎች ትቦዎች ያሉት ሲሆን እነዚህን ፕሮቶኖች እና ፓርቲክሎችን እዛ ትቦ ውስጥ እያስገቡ 99.9% በብርሃን ፍጥነት እየተጓዙ እርስ በርስ እንዲጋጩ ማድረግ ነው። በዚህ መልኩ እነዚህ ፓርቲክሎች በዚህ ፍጥነት እየተጓዙ እርስ በርስ እየተጋጩ የሚፈጥሩት ውጤት ምን እንደሚመስልና ውስጣቸው ምን እንዳለ ዲቴክት የሚያደርጉ የተለያዩ ዲቴክተሮች ተገጥመውለታል የተራቀቀ ቴክኖሎጂ ነው። በጣም የሚገርማችሁ ነገር እነዚህ ፕሮቶኖችና ፓርቲክሎች፣ ጥቃቅን ፓርቲክሎች በዛ ፍጥነት እየተጓዙ እርስ በርስ ሲጋጩ የሚፈጥሩት ሙቀት ፀሐያችን ከውስጧ ከምታመነጨው ሙቀት መቶ ሺ እጥፍ የሚበልጥ ሙቀት ነው የሚፈጥረው ማለት ነው። የሚገርማችሁ ነገር እዚህ ትቦ ውስጥ በዚህ ፍጥነት እየተጓዙ እርስ በርስ የሚጋጩት ፓርቲክሎች አንድና ሁለት አይደሉም፣ በትሪሊዮን የሚቆጠሩ ናቸው በሰከንድ በዛ ፍጥነት እየተጓዙ እርስ በርስ ለመጋጫት የሚሞክሩት እና ብዙዎችን በዚህ ፍጥነት የሚጓዝ ነገርም ምድራችን ላይ መገንባት ይህን ሙቀት ይህን ቅዝቃዜ የሚፈጥር ቦታን መገንባት ምድራ ሀገራችን ላይ አደጋ አለው፣ ሁላ ብላክ ሆልን የመፍጠር አቅም አለው የሚል ስጋት የነበራቸው ነበሩ። ሌላ ቢግ ባንግ ሁላ ሊፈጥር ይችላል የሚል የተለያዩ ዘመቻዎች ይከፈትበት ነበረ እና ሆኖም ግን በተደጋጋሚ የተለያዩ ጊዜዎች ላይ እየተዘጋ እየተከፈተ ስቲል አሁን ድረስ እየሰራ የተለያዩ ኤክስፐሪመንት ውጤቶችን እየሰጠን የሚገኝ ድንቅ የላብራቶሪ ውጤት ነው። እና ምንድን ነው ሂግስ ቦሶን ይሄ ዘጋድ ፓርቲክል የፈጣሪ ፓርቲክል የሚባለው ምንድን ነው ለሚለው እነዚህ ሁሉም ነገር ምድር ላይ ያለ ቁሳ አካል በሙሉ ማስ ያለው እነ ፕሮቶንም ሆነ ኤሌክትሮንም ሆነ ኒውትሮን ቁሳ አካል የሆነ በአይናችሁ የምታዩት ነገር በሙሉ ክብደት አለው። ይህንን ክብደት የሚያገኙት ከዚህ ሂግስ ቦሶን ከሚባለው ሂግስ ፊልድ ከሚባል የፍጥረቶቹ የመጨረሻ ደረጃ ላይ የሚገኝ የኢነርጂ ፊልድ ነው እና የሚገርመው ነገር እነዚህ ፓርቲክሎች ይህን ማስ የሚያገኙት ይህን ክብደት የሚያገኙት ከዚህ ፓርቲክል ጋር በሚፈጥሩት ግንኙነት ንክኪ ነው። ነገር ግን ይሄ ራሱ ሂግስ ቦሶን የሚባለው ፓርቲክል የራሱ የሆነ ክብደት ወይም ማስ የለው። ማለትም ማስ ያለው ነገር በሙሉ ክብደት ያለው ነገር በሙሉ የሚፈጠረው ወይም የሚወጣው ክብደት ከሌለው ነገር እንደሆነ አዲስ የሳይንስ ግኝት ተገኘ ማለት ነው። ማለትም ማንኛውም ውስጥ ያለ ነገር በሙሉ ፕላኔቶች በሏቸው ምን በሏቸው እኛ ሰዎች ራሱ ብንሆን ማንኛውም ቁስ ነገር ክብደትን ወይም ማስን የሚያገኘው እነዚህ ፓርቲክሎች ፓርቲክሎች ኮንስታንትሊ ይፈጠራሉ ኮንስታንትሊ ክሬት እየተደረጉ ነገር ግን እነዚህ ፓርቲክሎች ማስን አግኝተው ኤግዚስት የሚያደርጉት ወይም ክብደት አግኝተው ኤግዚስት የሚያደርጉትና እና ህይወት የሚኖራቸው ፍጥረት የሚሆኑት ከዚህ ፓርቲክል ጋር ሂግስ ቦሶን ከሚባለው የፈጣሪ ፓርቲክል ከሚባለው ሂግስ ፊልድ ጋር ንክኪ ከፈጠሩ በኋላ ነው እዚህ ጋር ምን አይነት ጥያቄን ይፈጥራል ይሄ ሂግስ ቦሶን የፈጣሪ ፓርቲክል የሚባለው ግን ከየት አምጥቶ ነው ይህን ክብደት የሚሰጣቸው ወይም ደግሞ እሱ ራሱ ውስጥ ከምንድን ነው የተፈጠረው ለሚለው ጥያቄ፣ ከምንም ምንም አይነት ነገር የለም። ከሱ በታች የራሱ የሆነ ማስም ወይም ክብደት የለውም። ነገር ግን በፍጥነት ሙቭ የሚያደርግና የሚንቀሳቀስ ፒውር የሆነ ኢነርጂ ነው። ከዚህ ኢነርጂ ጋር ማንኛውም ፓርቲክል ንክኪ ሲፈጥር ማስ ወይም ክብደትን አግኝቶ ኤግዚስት የማድረግ አስገራሚ የአፈጣጠር ፕሮሰስን እንደሚያልፋወቅም ማለት ነው። ማለትም ማንኛውም እዚህ ዩኒቨርስ ውስጥ ያለ ማስ ያለው ክብደት ያለው ነገር በሙሉ ክብደት ከሌለው ወይም በራሱ ከምን እንደተፈጠረ ከማናውቀው ሂግስ ፊልድ ከሚባል ፒውር ኢነርጂ ጋር ንክኪ እየፈጠረ ነው ክብደት የሚያገኘው። ይህም ማለት ክብደት ያለው ቁሳ አካል በሙሉ የተፈጠረው ወይም የወጣው ክብደት ከሌለው ቁሳ አካል ካልሆነ ፊልድ ወይም ፒውር ኢነርጂ እንደሆነ አሳወቀን። እና ይሄ በጣም የሚያስገርም ለሳይንቲስቶችም፣ ለሁሉም ያስደነገጠ እና ያልተጠበቀ ድንቅ የሳይንስ ግኝት ነው። አንዳንዶች ከዚህ የሂግስ ቦሶን ግኝት ላይ ተነስተው ምን አይነት ሀሳብን ያመጫሉ? ምንም የተረጋገጠ ማስረጃ ባይኖረውም ግን ኤቭሪቲንግ ኢዝ ሜይድ አፕ ኦፍ ኢነርጂ፣ ሁሉም ነገር ቁሳ አካል ሳይሆን ነገር ግን ኢነርጂ ባዶ ሀይል እንደሆነና ሁሉም ነገር ከኢነርጂ እንደወጣ አንስታይን እንደነገረንም ኤቭሪቲንግ ኢዝ ኢነርጂ እንዳለን ሁሉ ሁሉም ነገር ኢነርጂ ስለሆነ ኢነርጂ ደግሞ መፈጠር አይችልም ወይም መጥፋት አይችልም፣ ነገር ግን ትራንስፎርም ነው መደረግ የሚችለው። ሶ እኛም ሆንን ሁሉም ነገር ዩኒቨርስ ውስጥ ያለ ነገር በሙሉ ከኢነርጂ የወጣ ስለሆነ እና በራሱ ኢነርጂ ስለሆነ ኢነርጂ ደግሞ መጥፋት መሞት ስለማይችል እኛ ራሳችን መሞት የማንችል ነገር ግን ስንሞት ኢነርጂያችን ወደ ሌላ ኢነርጂነት ትራንስፎርም የሚሆን ፍጥረታት ነን ብለው ሰጀስት ያደርጋሉ ማለት ነው ለዚህ ምንም ማረጋገጫ ወይም ሳይንሳዊ ፋክት ባይኖረውም ግን እንደ ን ይህን ያነሳሉና 2012 ላይ የተገኘው የሂግስ ቦሶን ደጋድ ፓርቲክል ድንቅ የሰው ልጆች የምርምር ውጤት ነው። ለዚህ ድንቅ ሳይንሳዊ ግኝትም 2013 ላይ ሶስት ሳይንቲስቶች በፊዚክስ የኖቤል ፕራይዝ ሽልማትን አግኝተውበታል ማለት ነው። ፒስ ውት